ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከብስራት የዩትዩብ ቻናላችን የሰአቱ መረጃ ይዘንላችሁ ቀርበናል። ከሀገር ውስጥ እንዲሁም ከውጭ ያገኘናቸው መረጃዎች እያደረስናቸው አብረናችሁ እንቆያለን። ዜናዎቹን እየመራውን የቅዱስ ደጀኔ ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብሬያቸው ቆይታ ማደርገው የሀገር ውስጥ መረጃዎችንም እናስቀድም። በአፋር ክልል በአክሲዮን ደረጃ ያሉ ሀገር አቋራጭ አውቶቡሶች ከፍጥነት ወሰን በላይ በማሽከርከራቸው ከፍተኛ አደጋ እያደረሱ ነው ተባለ። በአፋር ክልል አብዛኛው የክልል ዋና ከተሞች የሚባሉት የአስፓልት መንገድ ናቸው። አደጋም እየተከሰተ ያለው አስፓልት መንገድ ላይ ነው። በክልሉ ከዚህ በፊት ለአደጋ ከሚያጋልጡ ሁኔታዎች ውስጥ የባጃጅ ተሽከርካሪዎች መብዛት፣ ያለመንጃ ፍቃድ ማሽከርከር፣ ፍጥነት፣ ጠመዝማዛ መንገድ መብዛትና የአየር ጠባይ ሙቀት መሆኑ የአፋር ክልል ፖሊስ ኮሚሽን ኮሚሽነር ብልኤ አህመድ ለብስራት ራዲዮ ተናግረዋል። የክልሉ የአየር ጠባይ ሙቀት በሚሆንበት ጊዜ አሽከርካሪዎች ለማሽከርከር ስለሚቸገሩና ስለሚዳከሙ ለአደጋ ተጋላጭ ይሆናሉ። በሀገር አቋራጭ ባሶችም ሆነ በአነስተኛ ተሽከርካሪዎች ላይ የሚያጋጥሙ አደጋዎች ከፍጥነት ወሰን በላይ በማሽከርከራቸው ነው። ከዚህ በፊት በክልሉ የባለ ሶስት እግር ተሽከርካሪ ቁጥር መብዛትና ህግን ጠብቆ ያለማሽከርከር ችግር ባጃጆች አውራ መንገድ ላይ ማሽከርከራቸውና ከልክ ባለፈ ተሳፋሪ መጫናቸው ለአደጋ እንዲጋለጡ ያደርግ እንደነበር ኮሚሽነር ብልኤ አንስተዋል። አሁን ላይ ግን ባጃጆች ወደ ዋናው መንገድ እንዳይወጡ በመደረጉም የሚደርሰውን አደጋን ለመቀነስ ተችሏል። ነገር ግን አሁን ላይ በክልሉ ወደ ትግራይና ወደ አማራ ክልል የሚሄዱ በአክሲዮን ደረጃ ያሉ አገር አቋራጭ ባሶች ከፍጥነት ወሰን በላይ በማሽከርከራቸውና ጥንቃቄ በጎድ በሚጎደለው መንገድ ስለሚያሽከረክሩ የሰዮት የሚያጠፋ አደጋ እንዲከሰት እያደረጉ ነው ብለዋል። ከአዲስ አበባ ትግራይ ክልል፣ ከአዲስ አበባ አማራ ክልል፣ ከአዋሽ እስከ ጋላፊና ከአዋሽ እስከ ትግራይ የሚወስዱ መንገዶች ላይ ከብቶችና ሌሎች እንስሶችም ይበዛሉ። እንደ ክልሉ ፖሊስ ጥንቃቄ እየተደረገ ቢሆንም፣ እነዚህ ባሶች ፍጥነት ቀንሰው መሽከርከር ባለመቻላቸው ሰውና እንስሳት ላይ አደጋም እያደረሱ ይገኛል። ከነዚህ የባስ ትራንስፖርት አሽከርካሪዎች ጋር ለመወያየትም ሆነ ግንዛቤ ለመፍጠር ምቹ ሁኔታ የለም። ተሳፋሪ ስለሚይዙ ማስተማር የምንችልበት ሁኔታንም አጥተናል፣ ብለዋል ባለፈው ዓመት የአፋር ክልል የትራፊክ አደጋ በመቀነስ የወርቅ ሽልማት የተበረከተለት መሆኑ ይታወሳል። ዘገባው የመረት ታደሰ ነው። ሲዳማ ክልል የኮንዶም እጥረት መኖሩ ተነገረ። ኤች አይቪ እና ሌሎችን የአባል አዘር በሽታዎች ለመከላከል የሚያግዘውን ኮንዶም በሲዳማ ክልል በበቂ ሁኔታ ለፈላጊዎች ማቅረብ እንዳልተቻለ የሲዳማ ክልል ጤና ቢሮ የህብረተሰብ ንቅናቄ ባለሙያ አቶ ሻምበል ሌላሞ ከብስራት ሬዲዮ ጋር ባደረጉት ቆይታ ገልጸዋል። በክልሉ ባለፉት ሶስት ወራት በምስራቃዊ፣ ደቡባዊ፣ ማዕከላዊ፣ ሰሜናዊ እና በሐዋሳ ከተማ አስተዳደር ምርመራ ከተደረገላቸው 98823 ሰዎች መካከል 339ኙ የኤች አይቪ ተጠቂ መሆናቸው ተረጋግጧል። የወሲብ ሰራተኞች በተጋላጭነት ደረጃ የመጀመሪያውን ስፍራ ቸውን የገለጹት ባለሙያው አደንዛዥስ ተጠቃሚዎች አፍላ ዕድሜ ላይ ያሉ ወጣት ሴቶችና የህግ ታራሚዎች ከሌላው የህብረተሰብ ክፍል በይበልጥ ለቫይረሱ ተጋላጭ መሆናቸውን ነግረውናል። ቫይረሱ በሐዋሳ ከፍተኛ ስርጭት እንዳለ የተገለጸም ሲሆን ስርጭቱን ለመግታት ግማሽ ሚሊዮን ብር በመመደብ የተለያዩ የሚዲያ አማራጮችን በመጠቀም በአካባቢው ቋንቋ የግንዛቤ ማስጨበጫ ስራ እየተሰራ ነው ተብሏል። በሶስት ወራት ውስጥ የተገኘው የቫይረሱ ተጠቂ ቁጥር ከፍተኛ በመሆኑም የክልሉ ጤና ቢሮ የህብረተሰቡን የኮንዶም ፍላጎት ለማሟላት የተቻለውን እየሰራ መሆኑን አቶ ሻምበል ሌላ ጨምረው ለጣቢያችን ተናግረዋል። ዘገባው የመባ ወርቅነ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን ነው የምናሳልፋችሁ። እስራኤላውያን ሰፋሪዎች በቤተልሔም አቅራቢያ የወይራ ዛፎችን አቃጠሉ። እስራኤላውያን ሰፋሪዎች በዌስት ባንክ ከቤተልሄም በስተደቡብ በምትገኘው ማራራባ በምትባል መንደር የወይራ ዛፎችን በእሳት አቃጥለዋል ሲል ዋፋ የዜና ወኪል ዘግቧል። ጥቃቱ የተፈጸመው ለማክሰኞ አጥቢያ እኩለ ሌሊት ላይ እንደሆነ መረጃዎች አመላክተዋል። እስራኤላውያን ሰፋሪዎች በፍልስጤም የወይራ ምርት ላይ ያነጣጠሩ የጥቃት ማዕበል እየከፋ መሄዱን የሚያሳይ የመጨረሻው ክስተት ሆኗል። አዝመራው ከጀመረበት ከጥቅምት ወር የመጀመሪያ ሳምንት ጀምሮ በእስራኤል በተያዘ ዌስት ባንክ ቢያንስ 158 ጥቃቶች ተፈጽሟል ሲል የፍልስጤም ባለስልጣን የቅኝ ግዛትና እና ሬዚስታንስ ኮሚሽን በወሩ መጨረሻ ይፋ ያደረገው መረጃ ያሳያል። ከጥቅምት 224 ጀምሮ ከ15 ሺህ በላይ ዛፎች ጥቃት እንደደረሰባቸው ኮሚሽኑ አክሏል። የወይራ ፍሬ የፍልስጤም ግብርና የጀርባ አጥንት ሲሆን ስምንት በመቶ ከጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ድርሻ አለው። ይኸው ዘርፍ ከ60 ሺህ በላይ የስራ ዕድል መፍጠሩን የፍልስጤም ባለስልጣን የግብርና ሚኒስቴር አስታውቋል። የእስራኤል ሰፋሪዎች የሚለው ቃል የሚያመለክተው በእስራኤል ሲቪል ማህበረሰብ ውስጥ የሚኖሩ አይሁዳውያን እስራኤላውያን ዜጎችን ወይም በዌስት ባንክና በምስራቅ ኢየሩሳሌም የተገነቡትን ሰፈራን ነው። እስራኤል በ1967 የስድስት ቀን ጦርነት ወቅት የያዘቻቸውን ግዛቶች ያሳያል። ከ1967 በፊት የእስራኤል አካል ያልነበረው መሬት ላይ ሰፋሪዎቹ የዓለም አቀፉ ማህበረሰብ ክልከላ በመጣስ መኖሪያ ቤቶችን እየገነቡና እየሰፈሩ መሆኑን ያሳያል። ከመሬቱ እየተፈናቀሉ ባሉ ፍልስጤማውያን የተነሳም ዓለም አቀፍ ውግዘትና ግጭት እንዲፈጠር ስላደረጉም በዚህ አካባቢ የሚኖሩ እስራኤላውያን ሰፋሪዎች ተብለው በዓለም አቀፉ ማህበረሰብ ዘንድ ይጠራሉ። ስታርባክስ በቻይና አብዛኛውን የአክሲዮን ድርሻ ሊሸጥ መሆኑ ተሰማ። ስታርባክስ ከቦዮ ካፒታል ጋር ባደረገው የአራት ቢሊዮን ዶላር ስምምነት መሰረት በቻይና ያለውን የንግድ እንቅስቃሴ 60 በመቶ የአክሲዮን ድርሻ ሊሸጥ መሆኑ ተሰምተዋል። በስምምነቱ መሰረት የዓለማችን ትልቁ የቡና አቅራቢ ሰንሰለት በቻይና የችርቻሮ ንግድ ላይ አርባ በመቶ ድርሻ ይኖረዋል። በተጨማሪም የስታርባክስ ብራንድ ባለቤትነትን ይዞ ይቆያል። ስታርባክስ በ1999 ወደ ቻይና የገባ ሲሆን ሀገሪቱ አሁን ከአሜሪካ በመቀጠል ሁለተኛዋ ትልቅ የገበያ መዳረሻ ሆናለች። ነገር ግን ከቅርብ ዓመታት ወዲህ እንደ ሉኪን ኮፊ ያሉ የቻይና የሀገር ውስጥ ብራንድ ብራንዶች በመበራከታቸው ኩባንያው ፉክክር ውስጥ ገብቷል። ስታርባክስ ዋና መስሪያ ቤቱን በሻንጋይ የሚቀጥል ሲሆን በቻይና ገበያ ስምንት ሺህ ሱቆችን በባለቤትነት እንደሚያስተዳድርና ወደ 20 ሺ ለማሳደግ እቅድ እንዳለው ድርጅቱ ገልጿል። ከበዩ ጋር ያለው አጋርነት ትልቅ ምዕራፍ ነው ተብሏል። በቻይና ውስጥ የረጅም ጊዜ እድገት እቅዶቹን ያሳያል ሲል ስታርባክስ በመግለጽ በቻይና በችርቻሩ ስራዎች ላይ የ13 ቢሊዮን ዶላር ግምት እንደሚኖር ይጠበቃል። ትብብሩ በአለም አቀፍ ደረጃ የታወቀው የስታርባክስ ምርት ስም የቡና እውቀትና አጋር የማከለ ባህል ከቦዩ ቻይና ሸማቾች ጥልቅ ግንዛቤ ጋር በ ለማጣመር የሚቀጥል ነው ሲል ኩባንያው አክለዋል። ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን የመራውን የቅድስ ደዜን ያበሬያችሁ ከመላይ ስቱዲዮ ባለሙያዎች ጋር በጋራ ቆየው በያላችሁበት መልካሙን እየተመኘው ሰናበታችኋለሁ። ጤና ይስጠልኝ።